ጤና ይስጥልኝ እንደምሰነበታችሁ። ይህ ሳምንታዊ የሚዲያ ዳሳ ዝግጅታችን ነው። በዚህ በሳምንታዊ የሚዲያ ዳሳ ዝግጅታችን ታዲያ ሁለት መሰረታዊ የሆኑ እና በዚህ ሳምንት እንግዲህ የተለያዩ የመገናኛ ብዙሀን ሽፋን ያገኙ ሁለት ርዕሰ ጉዳዮች ላይ እናጠነጥናለን። በቀዳሚነት እንደሚታወቀው አስራ አንደኛው የኢትዮጵያ የብሔር ብሔረሰቦች ቀን ህዳር ሀያ ዘጠኝ የሚከበርበት ዋዜማ ላይ ስለሆን በዚህ ዋዜማ ላይ እንግዲህ በሀገራችን የሚገኙ የተለያዩ የመገናኛ ብዙሀን በዚህ ጉዳይ ላይ አጠንጥነው እየሰሩ ስለሆነ በዚህ ጉዳይ ላይ እንነጋገራለን። በሁለተኛው ደግሞ በዓለም አቀፍ ደረጃ የዓለም አቀፍ መገናኛ ብዙሀን መነጋገሪያ ሆኖ ስለሰነበተው የፊደል ካስትሮ እንግዲህ ዜና እረፍትና ና በዚሁ መነሻ ደግሞ በተለይ ፊደል ካስትሮ ከኢትዮጵያና ና በአጠቃላይ ከአፍሪካ ስለነበራቸው ግንኙነት ምን ይመስላል በሚል ጉዳይ ላይ እንግዲህ ሁለት ርዕሰ ጉዳዮችን ይዘን ቀርበናል። እንግዳ የዛሬ የሰንደቅ ጋዜጣ ባልደረባ የሆነው ፋኑኤል ክንፍ ነው። ፋኑኤል እንኳን ደህና መጣ። መልካም ፋኔል እንግዲህ፣ እንደሚታወቀው የኢትዮጵያ ብሄር ብሄረሰቦችና ህዝቦች ያጸደቁት ህገ መንግስትን ታሳቢ በማድረግ ህዳር 29 ምንጊዜም ቢሆን በየአመቱ በኢትዮጵያ የብሄር ብሄረሰቦች ቀን ሆኖ ይከበራል። ከዚህ ጋር ስንነሳ እንግዲህ ህዳር 29 በሚከበርበት ጊዜ የሚቀነቀኑ የተለያዩ አባባሎች አሉ። በተለይ ህገ መንግስቱን መነሻ ተደርጎ አንደኛ ህገ መንግስቱ ብሄር ብሄረሰቦች ራሳቸውን በራሳቸውን እንዲያስተዳድሩ መልካም አጋጣሚ የፈጠረ የአብሮነት ስሜት እንዲዳብር የማስቻል ጉዳይ ደግሞ ወደ ላቀ ደረጃ ያሸጋገረ የሚሉ አስተሳሰቦች ይቀነቀናሉ እና በዚህ ጉዳይ ላይ ምን ትላለህ? ያው እምልህ በኢትዮጵያ ብሄር ብሄረሰቦችን በተመለከተ በአሉንም በተመለከተ በመሰረታዊነት የምናነሳው በአንድ ሀገር ውስጥ መንግስት ካለ፣ መንግስት ለእያንዳንዱ ሀገሪቷ ነዋሪ በህገ መንግስቱም እንደሰፈረው ግልጽ የሆነ እውቅና የተሰጠበት አቅም በፈቀደና ደረጃ ደግሞ ከሀገሪቷ አጠቃላይ የፖለቲካም ኢኮኖሚያዊ ፖለቲካም ተሳትፎ ይሁን ኢኮኖሚያዊ ጠቀሜታዎችን በተመለከተ ህዝቦች በጋራ የሚካፈሉበት በተለይ ደግሞ ብሔር ብሔረሰቦች ስታነሳ በግንባር ቀደም ድነት ልታነሳ የምትችለው በኢትዮጵያ አጠቃላይ የህገ መንግስቱም አደረጃጀት የፌዴሬሽን ምክር ቤት ነው። ፌዴሬሽን ምክር ቤት ያው ህገ መንግስት እስከ መተርጎም ኃላፊነትና ድርሻ ሊሰጠው የቻለው አብዛ ሁሉም ብሔር ብሔረሰቦች ሁሉም በአለው ህዝብ ብሳት መጠን ውክልና ያለበት ቦታ በመሆኑ ያን እንደ ትንሽ ኢትዮጵያ የማሳየትና እያንዳንዱ ብሔር ደግሞ በአገሩ ፖለቲካ ውስጥ ከተራ የበጀት አጠቃቀም ጀምሮ እስከ ፖለቲካዊ የተሳትፎ እያደገ የመጣ ግን ገና ብዙ ርቀት የሚቀረው ትልቅ ጅማሮ ውስጥ የተሄደበትን ሁኔታ የምታነሳበት አለ። በመሰረታዊነት ግን የሚነሳው ምንድን ነው? እኔ የሚገባኝ እያንዳንዱ ብሔር እውቅና ተሰጥቶታል፣ ወይም በህግ የተቋቋመ መንግስት ለእያንዳንዱ ብሔር ተጠያቂነት አለበት የሚለውን አስተሳሰብ ስታመጣ ምንድን ነው እዚህ ላይ የምታነሳው አንዱም በህግ ቢያንስ በህግ ደረጃ አንዱ ከሌላው የሚበልጥበት ወይም የተሻለ ኢትዮጵያን የሚያገኝበት ወይም የተሻለ ተጠቃሚበት የሚሆን አስተሳሰብ የመታና ደረጃ በደረጃ ደረጃ በደረጃ ሁሉንም ብሔሮች እውቅና በመስጠት ተጠቃሚ ለማድረግ የተጀመረ ጅምር ግን ብዙ ርቀት ገና የሚቀረን ሁኔታዎች ውስጥ ያለንበት ሁኔታ ነው የምንረዳው። መልካም የኢትዮጵያ የብሄር ብሔረሰቦችን አንድነት በታሰበ ቁጥር ህዳር 29 በዓሉን በተለይ በላቀ ሁኔታ ይታሰባልና ዘንድሮ ደግሞ ሀረር ላይ ነው እንደሚከበር ይታወቃል። ስለዚህ ይሄ የብሔር ብሔረሰቦችን ቀን ሲታሰብ አንድ ፒላር አለ፣ አንድ ምሰሶ በፍጹም ልንዘነጋው የማይገባ አንድ ምሰሶ አለ። ይህንን ምሰሶ ደግሞ የህዳር 29 ለኢትዮጵያ ህዝቦች ያስገኘው መሰረታዊ ድል ምንድን ነው በሚለው ጉዳይ ላይ የታሪክ ምሁራን የሚከራከሩት ነገር አለ። አንደኛ የእኩልነት እድገትና ፍትሀይ ተጠቃሚነትን ምዕራፍ የከፈተ ነው የሚል መከራከሪያ ሀሳብ አለ ይሄ ምዕራፍ እንግዲህ ህዳር 29 ሲታሰብ ህገ መንግስቱ የጸደቀበት ቀን አሁን የምንገኝበት ደረጃ ደግሞ 11ኛው የህዳር 29 በዓል የምናከብርበት ዋዜማ ላይ እንገኛለን እና ይሄ የእኩልነት የእድገትና የፍትሃዊነት እንደዚሁም ደግሞ እነዚህ ሶስት መሰረታዊ ነገሮችን ምዕራፍ የከፈተ ነው የሚል መከራከሪያ አለ በዚህ ጉዳይ ላይ የምትለው ነገር አለ አዎ ምንድነው እኔ እንደ ጋዜጠኛ ከሄጄም ከታዘብኩትም ምናምን እና ከአንዳንድ ነጥቦች ልክ ነው። ነገር ግን አሁን እኛ ቻሌንጅ እያደረገ ማለት ነው የብሔር ብሔረሰቡንም እንደ ፌዴራል እያደረግ የመጣው እየሰራ ነው ኢኮኖሚ ማለት ነው እያንዳንዱን ክልል በኢኮኖሚ የማስተሳሰር አቅም ላይ በትክክል ማለት በትክክል ሳይሆን በማስተሳሰር ሁኔታ ላይ ብዙ ስራዎች መስራት ይጠበቅብናል። እነዛም ባለመስራት የሚመጡ ብልጭ ድርግም የሚሉ ክፍተቶች አሉ ግን በኢኮኖሚ የተሳሰረን አንዱ ክልል የሌላው ክልል የግድ አስፈላጊ በሆነበት የኢኮኖሚ መሰረት ላይ ስናደርገው እና ያን ደግሞ ኢኮኖሚ በጋራ የመካፈል እድል ቀመሩ ላይ ፌዴሬሽን ምክር ቤት እምልህ፣ ያው እስካሁን ባለው አሰራር የበጀት አያያዙን ሁኔታዎች ቢኖርም ግን ምንድን ነው ካለን የኢኮኖሚ አገራችን በጣም ከሩቅ ማለት ጥልቅ ከሆነ ድህነት ውስጥ ገና እየወጣች ያለች በመሆኑ የሁሉንም ፍላጎት ባለማስተናገድ የተነሳ የሚፈጠሩ ክፍተቶች አሁንም ዋጋ እያስከፈሉ ፈጥነን ኢኮኖሚውን ገንብተን ፈጥነን ሁሉም ብሔረሰብ ብቻ ሳይሆን አንዱም ከሌላው ክልል ጋር በአስተማማኝ የኢኮኖሚ መሰረት ላይ ካመጣ ነው የበለጠ እየተጠናከረ ይመጣል። አሁን አንዳንድ ቦታ የምታያቸው ነገሮች በአስተሳሰብ ደረጃ እኩል ተጠቃሚ ሊኖር ይችላል ግን የሰራ ነው። ኢኮኖሚ ደግሞ ሁላችንም ሊያረካ በሚችል ደረጃ ላይ ስላላመጣ ነው የሚመጡ ክፍተቶች ክፍተቶች ብዙ ዋጋዎች እያስከፈሉን ነው እና ከበዓሉ ባሻገር በዘለለ ፈጣን አስተማማኝ ኢኮኖሚ መገንባት ከቻለን አሁን ያለንበት ማለት ነው። ልዩነታችንን መቀበል ብዝሃነታችንን መቀበል የምርጫ ጥያቄ አይደለም፣ መሬት ላይ ያለው እውነት ነው። ማንም ሰው ወደ ጎል ሊያደርገው ሊበርዘው የሚችለው ሌላው ቢቀር እንኳን ሌላ ይሄን አሁን የተጀመረውን ብሄር ብሄረሰቦች ማንነታቸው ሪኮግናይዝ ያደረጉ በእውቅና የተሰጣቸው እና ኢትዮጵያን በጋራ የመካፈል አስተሳሰብ ደረጃ ላይ የደረሱበትን ካምባል ለመቀልበስ አይደለም። እኔ እስከሚገባኝ ማለት ነው በዚህ ደረጃ ትልቅ ድርሻ ያለው የሚባለው ገዢው ፓርቲውም ሊመልሰው የማይችለው ሂደት ነው መንግስት ስትሆን ብዙ አቅም ሊኖር ይችላል። ሊመልሰው ሊቀለብሰው የማይችለው አንዳንድ ቦታ ነው ከሆነ ባለፈውም በአመት በሁለት አመቱ ሀገራችን ውስጥ አንዱ ፈተና የነበረበት ምንድን ነው? ሁሉም ሰው አውቋል፣ ተገንዝቧል፣ የዚች ሀገር ዜጋው ሆኗል። የሚገባኝን ድርሻይን ስጡኝ፣ በሚገባኝ ደረጃ መሳተፍ አለብኝ፣ በፖለቲካ በኢኮኖሚ የሚሉ እነዚህ ጥያቄዎች የማይቀለበሱ ናቸው። ስለዚህ በፈጣን ኢኮኖሚ ካገዝ ናቸው መግፋት ከቻለን አሪፍ ሀገር ነው የምንሆነው። ግን በፈጣን ኢኮኖሚ ሳናደርግ ሁሉንም ካላሟላን፣ ግን ተመሳሳይ ብልጅ ድርገም እያሉ ፊትለፊታችን የተረቀኑት አደጋዎች መቀጠላቸው አይቀርም የሚል አስተሳሰብ ነው ያለኝ። ህዳር 29 ሲታሰብ ከእሱ ጎን የሚታሰብ ነገር አለ። ህገ መንግስቱ የጸደቀበት ለ11ኛ ጊዜ የሚከበረውን ነገር ህገ መንግስቱ በዚህ ጊዜ ይታሰባል። ህገ መንግስቱን ከዚህ ጎን መለየት የሚቻልበት ኮንዲሽን የለም። ይሄ ህዳር 29 በሚከበርበት ታዳ ህብረ ብሔራዊነትን በማጠናከር ረገድ የራሱ የሆነ አስተዋጽኦ አለው። ከዛ ባሻገር ደግሞ እንደምታውቀው ፋኔል አንድ ህዝብ እንደዚሁም ደግሞ አንድ የፖለቲካና የኢኮኖሚ ማህበረሰብ እንመሰርታለን የሚል የሚቀነቀን አስተሳሰብ አለ። ይሄ ምጣኔ ሀብታዊ ግንኙነትን መነሻ ስታደርገው አሁን ለምሳሌ ኢትዮጵያ በአሁኑ ሰዓት በምጣኔ ሀብታዊ እድገት ትስስር ውስጥ ነው ያሉት። ስለዚህ አውሮፓ አውሮፓነቱን እያጠናከረ የመጣው በምጣኔ ሀብት እየተገናኘ ስለመጣ ነው። ተመሳሳይ የሆነ የባቡር ሀዲድ አላቸውም። ተመሳሳይ የሆነ የኃይል ስርጭት አላቸው። ተመሳሳይ የሆነ የጋዝ ስርጭት አላቸው። ስለዚህ እንዲህ አይነት ነገር በምጣኔ ሀብት እየተሳሰርክ በምትሄድበት ጊዜ ህብረ ብሔራዊነቱም እየተጠናከረ እንደሚሄድ አቀንቃኞች ይናገራሉ። በዚህ ጉዳይ ላይ የምትለው ነገር አለ? እኔ ለምሳሌ እንደ ጋዜጠኛ ማለት ነው ኦነስት ኦነት ነው የማወራው እና እንደ የታዘብኩት ምንድነው አሁን የብሔር ብሔረሰቦች በዓል ላይ ብዙ ቦታ ስንዘግብ ስንሄድ፣ አንዳንድ ለምሳሌ ጅጅጋውን ስንገባ ማለት ነው ማስተው ሲጅጋ ስንገባ ሲጨፈር ማለት ነው የእውነት ነው ሲጨፈር እዛ የነበረው የሶማሌ ማህበረሰብ የተለያዩ ብሔሩ ጭፈራ ሳይ አንድ ህዝብ ሁሉ አንመስልም። በጣም የመገረም እና ሁኔታ የጭፈራዎቹን የባህሎቹ ምናምን ሰው ሲያስተውል የነበረበትን ስታይ ሁኔታዎች ስታያቸው ምናምን አሁን የኢኮኖሚ ነው እየራቅን ያለነው እንጂ ይሄ የማህበራዊ ወይም የፖለቲካ ትስስሩን ያመጣል ብዬ ማምነው ምድ በእያንዳንዱ በዓል ላይ ስንሄድ በቤንሻንጉል የሚደረግ ሌላም ቦታ ሲደረግ ህብረተሰብ ወጥቶ እንዲህ ሲመለከት ጭፈራዎችን ስትመለከት ምናምን ሰዎች ላይ የሚቀር ነገር አለ። ይሄ ነገር ትስስሮች ያ ምክንያቱም እኛ ሀገር ሰማንያ አምስት በመቶ ገበሬ ነው፣ የገበሬ ማህበር አርሶ አደር ነው እያለን ያለው አለ። ምን ያህሉ ሰው ተሳክቶለት ማለት ነው እስከሚሞት ድረስ ማለት ትችላለህ አገሩን ዞሮ ያያል። እኛ መሰረተ ልማት የለንም፣ በቂ ገንዘብ የለንም። ያላቸው እንኳን ምን ያህል ሀገሪቷን እየዞር ይጎበኛሉ? ምትለው የመጎብኘቱ ራሱ ባህል የለም ነው። ስለዚህ ትንሽ የተወሰነች ህብረተሰብ ውክልና ያላቸውን ሰዎች በየአመቱ ከሌሎች ሰዎች ጋር ብናስተዋውቅ፣ ቢያዩት፣ ቢመለከቱ አንዱ ሌላው ቢያሳይ፣ አይምሮ ላይ የሚቀር ነገር አለ። ከፖለቲካ ፋይዳ ውጭ ማለት ነው። ሌላ ትርጓሜ ከሚሰጠው ውጭ ፊዚካሊ የትንሽ ማህበረሰብ ውክልና አካባቢ ላይ ስታይ የሚቀር ነገር አለ። እኔ የምትለው ነገር አለ። ራስን የምታጋባው ከእነሱ ጋር የምታጣባቸው ነገሮች አሉና የበዓሉ ፋይዳ ከኢኮኖሚ ጭኔ በተዘዋወርኩበት ቦታ ሳይ ጭፈራዎች በሚሄዱ ጊዜ ሰውዬ ሰው እየሄደ እያጨፈረ የሚያየውን ነገር ስታይ ያ ምን ያመጣል? አንዱን ከአንዱ ጋር የማገናኘትና የኔነት፣ ለምሳሌ አንድ የሶማሌ ማህበረሰብ የጂንካ ያለውን ሰው ይችላል ትንሽ ማህበረሰብ ውክልና ያለው ስታመጣለት፣ ከትምህርት ባለፈ የኔነት ወይም የዛን ማህበረሰብ ማንነት የመካፈል እድሉ ሰፊ ነው እና እነዚህ ፋይዳቸው በጣም በጣም የበዓሉ ነገር ለእኔ የገባኛል፣ እንደ ጋዜጠኛ ሲዘግብ ስለነበር ማለት ነው። ህዳር 29 በሚከበርባቸው ክልሎች እንግዲህ የክልል ርዕሰ ከተሞች ላይ እንግዲህ ትልቅ በዓል ነው የሚደረገው። ስለዚህ ከተሞችን በማሳደግ ረገድ ደግሞ ትልቅ አስተዋጽኦ አለው። የሚዘረጋ ኢንፍራስትራክቸር አለ። አሁን ሀረር ላይ እየተሰራ ያለ ነገር በርካታ ነገሮች እንዳሉ እናውቃለን። ጋምቤላ ላይ የተሰራውን ነገር እናስታውሳለን። ቤኒሻንጉላ አካባቢ የተሰሩ ስራዎችን ደግሞ በደንብ ይዘከራል። ስለዚህ ለከተሞች እድገት ትልቅ አስተዋጽኦ አለው። በዚህ ጉዳይ ላይ የምትለው አለ? በከተሞች ላይ ለምሳሌ በዓሉን አንድ ክልል ከመቀበሉ በፊት ሌሎች ወይም ለበዓል የሚመጡ እንግዶች ማስተናገድ የሚችል የሆቴል ግንባታዎች አሉ፣ የስቴዲየም ግንባታዎች አሉ፣ የመሰረተ ልማት ግንባታዎች አሉ። ከዚህ በተረፈ ደግሞ እዛ በዓል ላይ ብዙ ሰው በሚገኝ ሰዓት የአካባቢው ኅብረተሰብ ሆቴል ያለው ከሆቴል የሚጠቀም አለ፣ ማደሪያ ያለው ከማደሪያ የሚጠቀም አለ። ከተለያዩ የንግድ ዘርፍ ላይ ያሉ ሰዎች ባህላቸውን እቃቸውን በመሸጥ አንዱ ለአንዱ በማስታወቅ የሚጠቀሙበታል እና አንድ ቦታ ላይ በአንድ ጊዜ ለአጭር ጊዜም ቢሆን የተከማቸ ኢኮኖሚ ይኖራል። ያን ኢኮኖሚ ደግሞ ሰው እንደ አቅምና ድርሻው የሚካፈልበትን ነገሮች ስለሚፈጥር ከተሞችን በማሳደግ በተለይ ኢንፍራስትራክቸር ካልኮ ጋር ጋምቤላውን ስቴዲየም የመገንባት ነቤንሻንጉል ምትል አሁን ደግሞ ሀረሪ የምትል እነዚህ ደግሞ በኋላ በዓሉ ካለፈ በኋላ ማህበራዊ ፋይዳቸው ትልቅ ነው። ለወጣቶች ስፖርት ማዘውተሪያ ይሆናሉ፣ ለተለያዩ መሰረተ ልማቶች እና ኢኮኖሚ ጠቀሜታውም ማለት በቀላሉ የሚገለጽ አለ። ወደ ዓለም አቀፍ ጉዳይ እንለፍ እስቲ። እንግዲህ ዓለም አቀፍ ጉዳይ በምናልፍበት ሰዓት እንግዲህ የዓለማችን መገናኛ ብዙሃኖች በጣም ትኩረት ተሰጥቶ እየዘገቡ ያሉት የፊደል ካስትሮ ህልፈት፣ የኩባው ፕሬዚዳንት የነበሩት የፊደል ካስትሮ ህልፈትን መነሻ ተደርጎ እንግዲህ በርካታ ዘገባዎች ይወጣሉ እና እነዚህ በርካታ ዘገባዎች ከሀገራችን ተጨባጭ ሁኔታና ከአፍሪካ ተጨባጭ ሁኔታ መለስ አድርገን ያቸውና ፊደል ካስትሮ ሲታሰቡ በአፍሪካ በተለይም ደግሞ በሶማሊያና በኢትዮጵያ መካከል የነበረውን ግጭት ሲታሰብ ፊደል ካስትሮ ከፊት ለፊት የሚመጡበት ታሪካዊ አጋጣሚ አለ። ስለዚህ ለዚህ ውይይታችን መነሻ ይሆን ዘንድ አፍሪካ ኒውስ ዶት ኮም በዚህ ጉዳይ ላይ በጣም ሰፊ ዘገባ አቅርበዋል። ከዛ በመቀጠል ደግሞ ኮንፍሊክት ኒውስ ዶት ኮም የሚባል አንድ ዌብሳይት ደግሞ በዚህ ጉዳይ ላይ በጣም ሰፊ ዘገባ አቅርበዋል እና ምንድን ነው በሶማሊያና በኢትዮጵያ መካከል በተለይም ደግሞ እንደ አውሮፓውያን ዘመን አቆጣጠር በ1977 ከሚያዝያ ጀምሮ እስከ ሰኔ የነበረውን ዲፕሎማሲያዊና ወታደራዊ ግንኙነትን መነሻ ተደርጎ ፊደል ካስትሮ በዚህ ጉዳይ ላይ በጣም ጎልቶ ይወጣሉና በዚህ ጉዳይ ላይ ያለ መረጃ ምንድን ነው? አዎ እንግዲህ ከኢትዮጵያ ስታይ እኔ ፊደል ካስትሮን ወይም ፊደል ካስትሮ እና የኩባ ሕዝብ ያው ከኛ ጋ ከሌሎች እኔ ካለኝ ማለት ከኔ ያለኝ መረጃ አንጻር በደም የተሳሰረ በደም የተጻፈ ታሪክ ያለን ሕዝቦች ነው በሁለታችን መካከል ማለት ነው። በተለይ የሶማሊያን ጦርነትን የሚያስታውስ ማንም ኢትዮጵያዊ የፊደል ካስትሮን ሚና የሚዘነገው አይደለም። እዛ ላይ ምንድ ነው አንዱ የሚነሳው በብዙዎች መከራከሪያ የፊደል ካስትሮ የኢትዮጵያን መርዳት ያው ከቀዝቀዛው ጦርነት ጊዜ በነበሩ በሁለት የተለያዩ ካምፖች ጽንፍ በመሆን ሶቪየት ህብረት፣ ታላቋ ሶቪየት ህብረት የምታቀናቅነውን የሶሻሊስት ርዕዮተ ዓለምን በዓለም ዙሪያ ከማስፈን ወይም በዓለም ዙሪያ ያሉትን ሀገሮች በዛ የሰልፍ የኃይል አሰላለፉ ስለመክተት ካለ መነሻ ነው የሚል መከራከሪያ የሚያነሱ ሰዎች ቢኖርም እኛ ግን በግልጽ ከፊደል ካስትሮም ከኩባም ህዝብ በተጨባጭ ተጠቃሚ የሆኑን ህዝቦች ነው። የማም ነው እስቲ ወደ ታሪካዊ ዳራውን ለፍ ፋኔል። እንደሚታወቀው በ1977 እንደ አውሮፓውያን ዘመን አቆጣጠር በተለይም ደግሞ ከካቲት መጨረሻ አካባቢ እስከ ሰኔ አካባቢ ያለው ትንሽ እንትን ትኩሳት ያለው የፖለቲካ ሁኔት ነበር። በዚህ ጉዳይ ላይ በተለይም ደግሞ ኮንፍሊክት ዶትኮም ላይ ሳላህ ዮኑስ የተባለ ሰው አንድ ሰፊ ዘገባ ዘግበዋል። ምንድን ነው አሁን በወቅቱ እንደሚታወቀው ኢትዮጵያ የነበረው አብዮት አለ የንጉሱ ስርዓት ተወድቆ አዳዲሶቹ እንግዲህ አብዮታውያን የመጡበት ሰዓት ነበር። ከዛ በመቀጠል ደግሞ ሶማሊያ ላይም አብዮት አለ አብዮት አለ። እንደሚታወቀው ሶማሊያ ላይ እርዳታ የምታደርገው ሶቪየት ህብረት ናት። ሶቪየት ህብረት ለሶማሊያ መንግስት የምታደርገው ትልቅ ድጋፍ አለ። የሶማሊያ መንግስት ግን ከሶቪየት ህብረት ያገኘውን ወታደራዊና ምጣኔ ሀብታዊ እርዳታ ተጠቅሞ የኢትዮጵያን ዳር ድንበር ወርሮ በተለይም ደግሞ በምዕራብ ሀገራችን ክፍል የነበሩት ከሀረር እና ከድሬዳዋ እንደዚሁም ደግሞ ከጅጅጋ በስተቀር አካባቢውን ወደ ዘጠና ፐርሰንት ወሮ የያዘበትና በዚህ ጉዳይ ላይ በኢትዮጵያና በሶማሊያ መካከል የነበረውን ግጭት ለማስተንፈስና ወደ መልካም ነገር ለማስገባት ፊደል ካስትሮ ሚናቸው በጣም ከፍተኛ ነው በተለይ የኢትዮጵያ መንግስትን በመደገፍና የኢትዮጵያ ህዝብን በመደገፍ የሶማሊያ ወራሪው የሶማሊያ ሀይል ከኢትዮጵያ እንዲያፈገፍግ በማድረግ ረገድ እንትን ነገር አለ። ስለዚህ እስቲ ወደ ታሪካዊ ዳራው እንመለስ። አዎ እዚህ ጋር የፊደል ካስትሮ ሚና ነው የሚመስለኝ ማለት ነው። አደራዳሪ ሶቪየት ህብረት፣ ምስራቅ ጀርመንም ነበሩ ሁለቱም። በተለይ ከንጉሱን ውድቀት በኋላ የመጣው የኢትዮጵያን መንግስት በግልጽ የሶሻሊዝም ርዕዮተ ዓለም እንደሚከተል በይፋ ያደረገበት ነው። እና ሶማሌም የሶሻሊስት ርዕዮተ ዓለም የምታደርግበት ነው። እዛ ላይ ምንድን የፊደል ካስትሮ ሚናኔ የሚመስለኝ ሲያድባሬ ሲያድባሬ የሶሻሊዝም ርዕዮተ ዓለምን ኢትዮጵያን ለመውረር እንደ ሽፋን የለበሰውን ልብስ ገፈው የጣሉት ከላዩ ላይ ገፈው ሶሻሊስታዊ ወይም ጓዳዊ አስተሳሰብ የሌለው ግን ከኢትዮጵያን አንድ አምስተኛ የማይተናነስ መሬት ለመውረር የተዘጋጀ ኃይል መሆኑን በግልጽ ለኢትዮጵያም በወቅቱ ለነበሩ መንግስት ኃይሎች፣ ለሶሻሊስት ካምፑ ለተሰለፉ ኃይሎች ያጋለጡ ሰው ናቸው ብዬ ነው የማምነው። ሲያድባሬ በዛ ድርድር ወቅት ግልጽ ድርድር ቀላል ድርድር ነው። ሶሻሊስታዊ ያለ የሚከተሉ ሁለት ሀገሮች ጓዳይ መሆናቸው አንዱ አንዱ ላይ ወረራ አይፈጽምም። ስለዚህ ያሉትን ነገሮች በጠረጴዛ ሁኔታ ይፈቱ ተብሎ በተለይ ደግሞ በወቅቱ የነበረው ኢትዮጵያ መንግስት የሚመሩ ኃይሎች ከዓለም አቀፍ ህግም አኳያ ከነበረው ተጨባጭ እውነታ መሬት ይዘውት የመጡት መከራከሪያ ነጥብ ኢትዮጵያን ሉዓላዊነት ለማስከበር በመከራከሪያነት ያነሱት በወቅቱ ያነሱት ነጥብ ውሃ የሚያመነሳ ሚዛን የሚያነሳ መሆኑ ነው። ፕላስ የነበረው ግን ምንድን ነው? የሶሻሊስት ርዕዮተ ዓለምን ለመከተል የወሰኑ የቆረጡ በመሆናቸው ይሄን ድጋፍ ነው ያመጡት። ግን በዚህ መሀል ላይ በዚህ መሀል ላይ የሲያድ ባሬን አደገኛ ባህሪ ከጓዳዊም ከሶሻሊስታዊ ዓለም ውጭ ያፈነገጠ መሆኑን በወቅቱ የነበሩ ኃይሎች ለማስረዳት የቻሉትን ርቀት በሄዱም ፊደል ካስትሮ ግን የመን ላይ በተደረገው ድርድር ላይ በግልጽ ይህን ኃይል አደገኛ ኃይል መሆኑን የተረዱ ያስረዱ፣ በዛ ብቻ የቀሩ አይደሉ። ይሄ አደገኛ የሆነ ኃይል መሆኑን የተረዱበት አንድ ሀረግ ልውሰድና ሳላህ ዮኑስ ምን ይላል? ሲያድ ባሬ መጀመሪያ ፊደል ካስትሮ ሁለት ስራ ነው የሰሩት። መጀመሪያ ወደ መቋዲሾ ሄዱና ሰይድ ባሬን አነጋገሩ። ከዛ በኋላ ተመልሰው ደግሞ የኢትዮጵያ መንግስት ሲመሩ የነበሩ በወቅቱ የነበሩ ወጣት መኮንኖችን አናገሩ። አሁን የተገነዘቡት ነገር ምንድን ነው? ሰይድ ባሬ እንዲያውም ይላሉ ፊደል ካስትሮ አስር ቃላት ከተናገረ ከአስሩ ቃል አንዱ ሶሻሊዝም ነው የሚለው፣ ግን የውሸት ሶሻሊዝም ነበር። ስለዚህ እውነተኛው ሶሻሊዝም እየተገነባ የነበረው ኢትዮጵያ ውስጥ ስለሆነ በሶሻሊዝም ሽፋን ከሶቪየት ህብረት ያገኘውን የጦር መሳሪያ እና ከዛ ባሻገር ደግሞ ያገኘውን ምጣኔ ሀብታዊ ድጋፍ መንደሻ ተደርጎ ኢትዮጵያን መውረር የለበትም። ስለዚህ ኢትዮጵያውያንን በከፍተኛ ሁኔታ መርዳት አለብን ብለው ኤሪክ ሆኒከር እና የሶቪየቱ ብሬዥኔቭ አሳምነው ኢትዮጵያ በኩባ እንድትደገፍ የተደረገበት መሰረታዊ ታሪክ የለወጡት ፊደል ካስትሮ ናቸው። ፊደል ካስትሮ ደግሞ የሲያድ ባሬን ቅብዝብዝነት የተረዱ ታላቅ መሪ ናቸው። እንዲያም ምን ይለዋቸዋል? ሾቪኒስት ሶሻሊስት ይለዋቸዋል። ሶሻሊስት ይመስላል ግን ከላዩ ላይ ትምክህት የተሞላበት ሰው ነውና ኢትዮጵያን ረድተን ይህን ሰው ማዳክም አለብን ብለው ውሳኔ ወስነዋል። ትክክል ነው፣ ልክ ነው። ኮሎኔል መንግስቱ ኃይለማርያም የቀድሞው መሪ መጽሐፋቸው ላይ አንድ ያስቀመጧት ነገር አለ። እዛ ላይ ተናዶ ይላሉ፣ ሲያድ ባሬ ተናዶ ወደ ነበርንበት ካምፕ እንመለሳለናል ይላሉ፣ ወደ ኢምፔሪያሊዝሙ እንመለሳለን። ያን ጊዜ ካስትሮ በግልጽ በግልጽ ሲያድ ባሬን ማን እንደሆነ ሶሻሊስት ሬት ዓለምን የተቀበለው በትክክል ለሶማሌ ሕዝብ ማህበራዊ ፍትህን ከማሳካት ሳይሆን የኢትዮጵያን ሉዓላዊ ግዛት ጠቅልሎ ታላቋን ሶማሊያ የመመስረት ቅዠቱም በለ የማሳካት እርምጃ እንደሆነ ካስትሮም የተረዱበት ኮሌኖን ዛ መጽሐፉ ላይ ባስቀመጡበት ሁኔታ በግልጽ ያሰፈሩበት ነው። ግን የካስትሮ አንዱ እንትሚለ ይህም ብቻ ከማሳመን ባለፈ እኛ ላይ ወረራ በተፈጸመ ሰዓት እንግዲህ ብዙ ቁጥሮች የሚኖሩ ሚኒመም ከ15,000 ጦር በላይ አሰልፈው የእኛን ሉዓላዊነት የርዕዮተ ዓለም አሁን ለብዙዎች የርዕዮተ ዓለም በሚል ሽፋን ቢያስቀምጡትም ግን ካስትሮ ሲያድ ባሬን የተረዱበትን የኢትዮጵያን ሉዓላዊ ግዛት የመውሰድ አደገኛ አስተሳሰቡን ተረድተው፣ ለሳቸው ከርዕዮተ ዓለም በተጨማሪ ስለዚህ ይህችን አገር ግዛትን ከማስጠበቅም አንጻር በግንባር ቀርበው በግንባር ከእኛ ጋር የወደቁ መቼም ልንረሳቸው የማንችል በተወሰነ ደረጃ ግን ያደረጉልን ያህል ያልተናገርንላቸው ትልቅ ሰው ናቸው። ቁጥሩ ከፍ ዝቅ ይላል። ዞሮ ዞሮ ግን ዝቅተኛ 15 ሺህ ኩባውያን በዚህ ኢትዮጵያ ሉዓላዊነትን ለማስከበር በሄደችበት አቅጣጫ መስዋዕትነት ዋጋ ከፍለዋል። እንግዲህ እዛ አካባቢ የሞቱት ኩባውያን ቁጥርም ይታወቃል። ስለዚህ በአጠቃላይ ግን ዝቅተኛው 15 ሺህ የሚሆኑ ኩባውያን በዚህ ጦር ግንባር ተሰልፈዋል። እንዲያውም ሶቪየት ህብረት ለ ሶማሊያ የሰጠችውን እርዳታ ያስታውሱና በተለይ ሳላህ የሆኑ ምንድነው የሚለው ሶቪየት ህብረት ለሶማሊያ የሰጠችውን እርዳታ ኢትዮጵያን የመውረሪያ ጉዳይ ስላደረገችው ለሶማሊያ የሰጠነውን እርዳታ ያክል በእጥፍ ለኢትዮጵያ መስጠት አለብን ብለው በእጥፍ ጦር መሳሪያ የሰጡበትና የወታደራዊ ኤክስፐርቶችና ስፔሻሊስቶች ግን ከኩባ መጥቶ ይህንን ስልጠና እንደሰጡ ይናገራሉ። በተለይም ደግሞ ጀነራል አርናልዶ በሚባል ኩባዊ ጀነራል የተመራው ጦር ታሪክ ሰርተዋል በዚህ ጉዳይ ላይ ታሪክ መስራትን ብቻ ማለት ሳይሆን የኢትዮጵያና የኩባውያን ህዝቦች እንግዲህ የደም አንድነት እንዳላቸው ያረጋገጡበት ታሪካዊ አጋጣሚ ነበር ብሎ ያሳምሩበታል ና ይህን ነገር በመቀጠልና ባለመቀጠል ጉዳይ ላይ ጦርነቱ አሸነፈ የኢትዮጵያ ህዝብ አሸነፈ ጦርነቱን ካሸነፈ በኋላ ግን በኢትዮጵያና በኩባ መካከል የነበረውን ግንኙነት በጣም ግልጽ የሆነ ነገር የለምና በዚህ ጉዳይ ላይ አንድ ጋዜጣችሁ ላይ የተጻፈ አንድ አስገራሚ ጽሁፍ አለ። አንድ ሴት ለካስትሮ የጻፉት ጽሁፍ አለ። 4500 የሚሆኑ ኢትዮጵያውያን ኩባ ሄደው ተምረዋል። ይህንን እዛ ኩባውያን ሄዶ የተማሩ ተማሪዎችን መነሻ ተደርጎ በጋዜጣችሁ ላይ የተጻፈ ጽሁፍ አለ ና የጋዜጣው ኮንተንትስ ትንገረኝ። እሱ አንድ ግንጥ ብላ አስቀድምና እሱ ላይ ምንድን ነው ቅድም ያልከው መሳሪያ ጋር የእኛ ጂሚ ካርተር ነበሩ ታው የአሜሪካ የእኛን የጦር መሳሪያም ግዢ ያቋረጡና በኢትዮጵያ ጥቅም ላይ ግልጽ የሆነ አደጋ የደቀኑ መሪ ናቸው ጂሚ ካርተር እና በዛ ጊዜ ኢትዮጵያ አብዛኛው ጦር ሰራዊት የነበረው የአሜሪካን ጦር የለመደ ነው። እና ከሩሲያ ና ከሶሻሊስት ሀገሮች የመጡ መሳሪያ አቅም በዛ ጊዜ ካስትሮ አንድ ካደረጉት ነገር ከሶቪየት ህብረት ቺቺ ቺቺ የሚባል መሳሪያ ታውቃለህ? አገልግል የሚባለው ያን የሚባለውን ካስትሮ ነው ያመጡት። ያን ጊዜ ያን መሳሪያ ክፍተት እንዳይኖር የኛ ሰራዊት ላይ በዛ ጊዜ ያን መሳሪያ ኢሚዲት በፍጥነት አምጥተው የሞልሉ ናቸው። ና በዛም አለ የመጨረሻውን ያልከውል ነገርና ምን መሰል የሆነ አንድ እናት ኢትዮጵያዊ ናቸው እኛ ጋር የተስተናገደ ጽሁፍ ላይ ባላቸው ለኢትዮጵያ ሉዓላዊነት የወደቁ ጀግና ናቸው። ኦኬ እሳቸው ከሞቱ በኋላ ግን ሶስት ልጆች እጃቸው ላይ ይቀራሉ። ከሶስቱ ልጆቻቸው መካከል ሁለቱን ካስትሮ ወስዶ ያስተምሩላቸዋል። አንዱ ልጅ ግን ኩባ አንዱ ልጅ ግን በሽተኛ ነበረና ቤት ልጁን ይዘው በጣም ሴትዮ የሚያዝኑ ነበረ። ግን ልጆቹ ተምረው ሁለቱ ይመጡና ከኩባ ትምህርታቸውን እዚህ አገር አገለግላሉ። ያኛውም የተጎዳውን ልጃቸውንም ወንድማቸውንም አስተምረው ለዩኒቨርሲቲ መረቃረቀት ሲደርሱ ሴትዮዋ የሆነ ነገር ያስባሉ። ምን እንደሚያስቡት ሶስት ልጆቼ ባለ ሞቶብኝ ወድቆ ይላሉ ሴትዮዋ። አለም ጨልሞብኝ አምላኬንም ማጸድ ነበር። አምላክ ግን በካስትሮ መልክ መጥቶ ልጆቼን ወስዶ ለቁም ነገር አበቃ። ስለዚህ ያሉ እሳቸው ምን ላድርግ ብሎ ያስቡና ለፊደል ካስትሮ ያላቸው ብቸኛ አማራጭ ምስጋና መጻፍ። ምስጋና ደብዳቤ ላይ ሶስተኛ የሁለቱም መማር ብቻ አይደለም ሴትዮዋ ላይ ያለው ያ በሽተኛው ልጆች ልጅ በእነዚህ ሁለት ወንድሞች ተምሮ ለቁም ነገር በቅቷል። ያ ለእሳቸው ትልቅ ነገር ነው። ከዛ ምን አሉ? ምንም ምን ነገር የለም። ማን ለምንም እንደረዳኝ አላቅም፣ ግን ያለኝ ብቸኛ ማረኝ ማመስገን ነው ለአንተም ለልጄ የሰፋዋት ጋቢ አለች። ጋቢ አለ እሳቸው ራሳቸው ፈትሎ በጄ። እሷንና ይሄን ምስጋና ደብዳቤ ለኩባ ኤምባሲ እጄ አስረክብ ያለው አዲስ አበባ ለሚገኘው ኢትዮጵያ ኤምባሲ ሄደው ጋቢውንና ደብዳቤውን አስረክብ አው ስለዚህ ጤናዎት ይብዛ፣ አክባሪውት ብለው ሴትዮዋ ስም ይጽፋሉ። ፊደል ካስትሮ ምን አደረጉ? ፊደል ካስትሮ ይሄ ተተርጉሞላቸው ሲቀርብላቸው ምንድን ያሉት በጣም የገረማቸው አመሰግኖታለሁ። ብዙ ሺህ ወጣቶች ከኩባ ተምረው ብዙ ሶሻሊስት ሀገር ሄደዋል አሉ ፊደል ካስትሮ ግን ከነዚህ ሁሉ እናቶች አንድም እናት ደብዳቤ ጽፋ አመሰግን ውልታለሁ አላለችኝም። ለእርሶም ደስታ መሆኑትን አመሰግናለሁ። ግን አሉ ኤምባሲውን አዘው ማለት ነው ልጁ በሚመረቅ ሰት ሄዳችሁ ን አንብቡና ሙሉ ግብዣዎትና ወጪዎትን ችዬ በአካል ልታዋወቁትም ስለፈልግ ኩባ መጥተው ለአንድ ወር ተዝናንተው ይሂዱ ብለው ጋብዘዋቸው ከፊደል ካስትሮም ጋር የተዋወቁበት አጋጣሚና እዛ ድረስ የኩባን የፊደል ካስትሮን በእያንዳንዳችን ሕይወት ውስጥ የገቡ ሰውና ትልቅ ሰው ናቸው ብሎ ማስቀረብ ይቻላል። እንግዲህ የኢትዮ ኩባ ግንኙነትን መነሻ በማድረግ እሁድ ማለዳ ላይ እዚህ የኢትዮ ኩባ የተተከለው ሐውልት ላይ የካስትሮን ህልፈትን መነሻ ተደርገው የሚከበር በዓል እንዳለ መረጃዎች ያመለክታሉ። እንግዲህ ፋኔል ዝግጅታችን ጨርሰናል። ሰዓታችን ስላበቃ ከቀሪው የኢትዮጵያ ብሮድካስቲንግ ኮርፖሬሽን የተለያዩ መርሃ ግብሮች ጋር መልካም ጊዜ እንዲሆንላችሁ እንመኛለን። አዘጋጆቹ ታደሰ ሚዛና ፋኔል ክንፎ በጋራ በመሆን ነበር። ሰላም።